የመጋቢት ወር ለኢትዮጵያ የቀጣይ አርበኝነት ጅማሮ ማብሰሪያ እንደሆነ ነው በውይይቱ የተገለጸው። የውይይቱን መድረክ የመሩት የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፍቅሬ አማን መጋቢት አራት በሀገራችን ታሪክ ሁለት ታላላቅ ሁነቶች የተመዘገቡበት ወር እንደሆነ አንስተዋል። ታላቁ የህዳሴ ግድብ ለትውልድ የመታመን አርማ ነው ያሉት አቶ ፍቅሬ የሰባት ዓመታት ጉዞ እጅግ ፈታኝ ቢሆንም በአመርቂ ድሎች የታጀበ በመሆኑ በላቀ ውጤት በጋራ የምንቆምበት እንደሆነ አመላክተዋል። አንደኛው መላው የሀገራችን ህዝቦች ከዳር ዳር የደገፉትና የኢትዮጵያን ሁለንተናዊ ብልጽግና እውን ለማድረግ የሚያስችል የፖለቲካ ለውጥ የተደረገበት እንዲሁም መሪያችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በኢፌድሪ ህዝብ ተወካዮች ምክር ቤት ፊት ቀርበው ቃለ መሐላ የፈጸሙበት ቀንና ኢትዮጵያ የራሷን የተፈጥሮ ሀብት በአግባቡ እንዳትጠቀም ሲደረግ የነበረውን ውስጣዊና ውጫዊ ሴራ ያፈረሰ የሀገራችንን ፖለቲካዊ፣ ኢኮኖሚያዊ ጠቀሜታ ወደ ላቀ ምዕራፍ ያሸጋገረ ታላቁ የህዳሴ ግድብ የተበሰረበት ቀን ጭምር ነው። ይህ የህዳሴ ግድብ ብልጽግና ለትውልድ የመታመን አርማውም ነው። ምንም እንኳን ሁለቱ ኩነቶች በተለያዩ ጊዜያቶች የተከናወኑ ቢሆንም መጋቢት 24 ቀን መከናወናቸው በሀገራችን ታሪክ የመጋቢትን ወር በተለየ መልኩ እንድንዘክረው ያስገድደናል መጋቢት 24ን ስናከብር መደመር መንገዳችን ብልጽግና ግባችን በሚል እሳቤ በለውጡ መንግስታችን ባለፉት ዓመታት የተሻገርናቸውን ፈተናዎችና ያስመዘገብናቸውን ድሎች ይበልጥ አጉልተን የምንዘክርበትና የምናሳይበት ቀን ሊሆን ይገባል በክልል የመደራጀት ጥያቄ ምላሽ ከማግኘቱ ጋር ተያይዞ ዓመታዊ የምርት ምርታዎች እያደጉ መምጣታቸውን የገለጹት አቶ ፍቅሪ አማን የክልሉ ጸጋዎች ለኢኮኖሚያዊ ጠቀሜታ ያላቸው ሚና ከፍተኛ በመሆናቸው በትጋት ሊሰራ ይገባል ብለዋል። ክልላችን ከተመሰረተበት ጊዜ አንስቶ በክልሉ ተከማችተው የቆዩ የልማት የሰላም፣ የመልካም አስተዳደር ችግሮችን በመቅረፍ ከተደራጀ አጭር ጊዜ ቢሆንም በመደመር እሳቤ ክልሉ ያለውን ጸጋ በመጠቀም ባለፉት አራት ዓመታት አበረታች ውጤት የተመዘገበበት ነው። በኢኮኖሚ ዘርፍም የግብርና ምርትና ምርታማነትን ለመጨመር ከዚህ ቀደም ከነበረው በተለየ መልኩ የበጋ መስኖ ስራዎችን በማከናወን በአመት የምርት ጊዜን ወደ ሶስት በማሳደግ የምርታማነት ቴክኖሎጂ አጠቃቀም ረገድ የነበረውን የአስተሳሰብ ተግዳሮቶችን በትግል በመቀየር የላቀ የግብርና ውጤት እየተመዘገበ ይገኛል። ከአጎራባች ዞኖችና ክልሎች ጋር የሰላምና ጸጥታ ስራዎች እየተጠናከሩ መሆናቸውን ገልጸው፣ በተለያዩ ዘርፎች ለልማት አቅሞች እንቅፋት የሚሆኑ የመልካም አስተዳደር ችግሮችን ደረጃ በደረጃ እየፈቱ የተጠቃሚነት ሚናን ማላቅ ያስፈልጋልን ብለዋል አቶ ፍቅራማን። በክልሉ አስተማማኝ ሰላም ማረጋገጥ የተሻለ ሲሆን፣ የተገኘውን ሰላም በቀጣይነት ለማጽናት በክልል ውስጥና ከአጎራባች ክልሎች ጋር የተጠናከረ የቅንጅት ስራ ተጠናክሮ ይቀጥላል። የክልሉ ምክትል ርዕሰ መስተዳደር እና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው መጋቢት 24 የአፈና ስርዓት ተወግዶ የአንድነትና የአካታችነት ምዕራፍ ተካቶ የእኩልነትና የወንድማማችነት መስረት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እየተጣለበት እለት ነው ሲሉም አስታውሰዋል። ቀደም ከላይ መግባዬ ላይ እንዳነሳውኝ የአገላይነት የአቃፊነት ችግር የነበረው በመተሳሰብ በአንድነት በመደመር ሀገርን መቀየር የሚቻልበት እለት ከተበሰረ ወዲህ በርካታ ትሩፋቶች በሀገራችን ላይ መመዝገብ ጀምረዋል። ከነዚህ ትሩፋቶች ውስጥ በተለይ በፖለቲካው ሴክተር የመጡ ለውጦችን ስንመለከት በአስተሳሳሪ ገዢ ትርክት ተሳስረን እቺ ሀገር በልዩነት ውስጥ ያለች፣ በልዩነቱ ያሸበረቀች አንድነትን ተጎናጽፋ እንድትሄድ የሚያስችሉ በርካታ ስራዎች በአንድነት በአንድነት በመደመርና ሀገራዊ ለውጥን በማምጣት ፖለቲካዊ ጥያቄዎች ምላሽ ያገኙበት ዕለት እንደሆነም ነው አቶ ማስረሻ በአጽንኦት የተናገሩት። በምግብ ራስን ለመቻል በተደረገው ጥረት ከውጭ የሚገቡ ምርቶችን በማስቀረት ለውጭ ምንዛሬ ከፍተኛ አስተዋጽኦ ያላቸውን ሰብሎች በብዛትና በጥራት ማምረት ተችሏልም ብለዋል። አቶ ማስረሻም የመጋቢት ትሩፋቶች የአምራች ኢንዱስትሪዎች፣ ኢንተርፕራይዞችና ሰፊ የኢንቨስትመንት ስራዎች የተሰሩበት ዓመት መሆናቸውንም ገልጸው በላቀ ሁኔታ የተጠቃሚነት ሚናን መወጣት ይገባል ይቻላልም ብለዋል። በተለይ የፖለቲካ ጥያቄዎች ታፍኖ የነበሩበት ህገ መንግስቱ ለይምሰል ሊኖር ከነበረበት በተግባራዊነቱ በይፋ ህገ መንግሥታዊ ሆነን መኖር የጀመርንበት አንዱ መገለጫ ከፖለቲካ ለውጥ ግኝቶች ውስጥ አንዱና ዋነኛው ተብሎ ሊወሰድ ይችላል። ለዚህም ምስክሮች እኛ ደቡብ ምዕራብ ክልሎች ነን ማለት ይቻላል። መጋቢት 24 በሰባት ዓመታት ጉዞ ውስጥ ከቁልቁለት ጉዞ ወደ ከፍታ እየተሸጋገርን ያለንበት ምዕራፍ በመሆኑ ለላቀ ድል በተጠናከረ ሁኔታ መረባረብ ይገባልን ብለዋል አቶ ማስረሻም። የሰባት ዓመታት ጉዞን የሚዘክር ሰነት በክልሉ ብልጽግና ፓርቲ የፖለቲካና ርዕዮተ ዓለም ዘርፍ ኃላፊ በአቶ ነጋ በራ ቀርቦ ሰፊ ውይይትና አስተያየትም ተሰጥቶበታል። በመድረኩ ላይ የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ፣ የክልሉ ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ መቱ አኮን ጨምሮ ሌሎች ከፍተኛ የክልልና የዞን ስራ ኃላፊዎች፣ የቦንጋ የሚዛንና የታርጫ ዩኒቨርሲቲ ፕሬዝዳንቶችና ተጋባዥ እንግዶች እንዲሁም በተለያዩ ደረጃ ከሚገኙ ልማት መሰረቶች የተመረጡ የህብረተሰብ ክፍሎች ተሳትፈዋል።